ከዚህ በፊት የነበረው ታርጋ 9 ሚሊዮን ድረስ ብቻ ነበር የሚያገለግል። 9 ሚሊዮን ተሽከርካሪዎችን ነበር የሚያስተናግደው። አሁን ላይ ክቡር ሚኒስትሩም ሲገልጽ እንደነበረው በ20 ዓመት ጊዜ ውስጥ ከ1.6 ሚሊዮን አካባቢ ደርሰናል። ከዚህ በኋላ የአውቶሞቲቭ ኢንዱስትሪ የመኪና ቁጥር እያደገ ባለበት ሂደት ውስጥ የመመዝገብ አቅማችን ከ9 ሚሊዮን በኋላ ስታክ ያደርግ ነበር። ስለዚህ አሁን ባለን በዚህ አይነት ኮምቢኔሽን የምንቀጥል ከሆነ 120 ሚሊዮን ተሽከርካሪዎችን ማስመዝገብ ያስችልናል ማለት ነው። this all ዳታ እዚህ ጋር በቺፕስ ተቀምጧል። ስለዚህ ተሽከርካሪ ቅድም ክቡር ሚኒስትሩም ሲገልጽ እንደነበራቸው አጠቃላይ መረጃዎች ኢንትሪንሲካሊ እዚህ ጋር ያለ በራፊዲ ማንበብ ይቻላል፣ በኪዩአር ኮድ ማንበብ ይቻላል ማለት ነው። ከአፍሪካ ፍሪ ትሬድ አግሪማንት ጋር የኮኔክቲቪቲ ስምምነቶች አሉ ከአፍሪካ ሀገራት ጋር ከአለም ጋር ስለዚህ ኢዚ ኮኔክቲቪቲ ከመፍጠር አኳያ እና የአፍሪካ የሮድ ሴፍቲ ቻርተንን የትራፕርታዊት አግሪመንትን የቬና ኮንቬንሽንን የፓሪስ አግሪመንትን ሁሉንም ያካተተ ነው ማለት ነው። ስለዚህ የዋልትር ሪክትን ብቻ ሳይሆን አፍሪካን የመስተሳሰር በስታንዳርድ እና በፈረምናቸው ህጎች ደግሞ ታምኖር የመገኘትን ኮሚትመንት የያዘ ነው ማለት ነው።